ትና ህይወት የሚጨባበጡት ከተዋናይ መድረክና ከተመልካች ወንበር መሃል ላይ ነው። ሲወርድ ባለፈው ሰጣለሁ ያልሽኝ ቪታሚንስ ጂኛ ወይ የልደት ሳፈለቀው በእናቴ ነው። ቫይታሚን የልደት ነበር። ምን ሰልፍ ነው ራሱ ግፊያው? ተሰልፈሽ ትጋፊያለሽ። ከዛ ታክሲ ውስጥ ከገባሽ በኋላ ሁለት ሚጭ ነው ወንበር ላይ አራት ይችንብሻል። እየተጋፋሽ ታክሲ ውስጥ ትሄጃለሽ። ታዲያ መጣደፉ ምን ለማትረፍ ነው? እዚህ ጎረቤት አንድ ሰው እያሉ ታዋቋል። እነሱ ላይብረሪ ላይ ነው የሚሰሩት እና በእሳቸው ላይ እየጠበቀ አብሮ ይሄዳል። የተሯሯጠው እሳቸው ላይ ለመድረስ ነው። ቁጠባ ያለው ጉዞ ስኳር እንዴት ነውት ጋሼ? እንዴት ነው መምህር ተስፋዬ? ሰላም ነውት? ሰላም፣ ደህና ደህና አለን እንዴት ነው ጋሽ ጀርባዎትን የተሻለዎት ነው ምንም ማለት አይደለም ዛሬ ደህና ነኝ ዝንገት መጥቶ ካልጨምልኝ አሁን ደህና ነኝ ማለትም እየከበደኝ ይሄ ደህና ነኝ ብዬ ሳልጨርስ ተመልሶ ይመጣል ስፖርት ውስጥ ምንም አልጠቀመዎትም አዲያ መላ የለውም እባክህ እንግዲህ አንድ ቀን ሲጨመር ግን እንደ ታምር ያምስ ብቻ ልጄን አንድ ቦታ ሳላደርሳት የሆነ ነገር እንዳልሁ ፈጣሪ ነው የመለመለው ህመሙና ስቃይውን እንኳን እችሏል፣ ለልጅ ህይወት ይችልይዋለን። አይ እንደዚህማ ማሰብ የለበትም፣ በጎ በጎ ማሰብ ነው ጥሩ። ደግሞ አሁን እንደነገሩ ትንሽ እየተሻለውት ነው፣ ስፖርቱ ደግሞ ወደፊት ያግዘዎታል። ህይወት እንግዲህ በቃ አንዳንዴ ወዴት እንደምትወስደው አታውቅም። እኔ በራሴ ብዙ ተስፋ ነበርኝ፣ ግን ምን ታደርገዋለን። ገንዘቡም ጠፋ፣ አቅሙም ጠፋ። ይሁን እንግዲህ አይዞት አሁንም ቢሆን እኮ ብዙ ተስፋ አለሁት ዴ ጠንከር ብሎ ራስን ማበረታታት ነው እንጂ። አይ መምህር ተስፋዬ አንተ እንደዚህ የምትለው ወጣት ስለሆንክ ነው። በእኛ አርሜ ብዙ ነገር ከባድ ጉልበት በወጣትነት ልብ በ50 ነው። በወጣትነት ብዙ መስራት ስችል ልብ ስላልነበረኝ አሁን በሽንግልና ጭንቁ ነ አሁን ላይ ተስፋም አድርገውም ተስፋም ቆርጦም በልጅ እንግዲህ እሷ ተመራ ተመርቃ ተሳክመኛለች። ስሚ ተስፋ አድርጋ አዎ፣ ባለፈው እየነገሩኝ ነበረ። እኛ ዩኒቨርሲቲ ነው አይደል? ያለችው። አዎ። አንድ ቀን አስተዋውቃለሁ። እሷን እቺ ይወጣ የእናቷ ማድረስ ስላለብኝ ተመራ እስከምትመረቅ ድረስ የቻልኩትን ሁሉ አድርጋ። ከእሷ ውጪ ሌላ አለ? ምንድነው? ባዝነን ብስቅን በሷን እንደው ልጄን አንድ ነገር ላይ ሳላደርሳት እንዳይገለኝ ነው ፈጣሪን የምለምን። አይዞት ጋሼ፣ ማግዛት ነገር ካለ ወደኋላ እንዳይሩ፣ አግዛታለሁ። አይጨነቁ፣ በሚቻለው ሁሉ ለማገዝ ፈቃደኛ ነኝ።

ወይኔ ያ በአሁን ይችን ስራ አድርገሻት ነው። አቤት ስንፍና። ወይኔ ወይኔ። ውስጥ ቤት ውስጥ ትልቁን ሻንጣ ል ነው ነ ያለው አራት ጎረምሳ ይዞት የወጣውን ሻንጣ አስቱዬ ያኔ እኮ ደረጃ ስለሆነ ነው የከበዳቸው። በዛ ላይ ደግሞ ጎማን እየገፋሽ ነው የምታመጨው፣ ደግሞ ቀሏል። ማአት ነገር ወጥቶለት የለም። ስሙት በእናትሽ በእናትሽ፣ ውልሽ ያን ቫይታሚን ሳላገኝ ተስፋዬ ተስፋ የከመጣ ገደለ። አምጭው ዝም ብለሽ ጎማውን እየገፋሽ ሽ የዚህ ቤተሰብ ስንፍና ሊገላችሁ ነው። መታዘዝ ይገላል። እዚህማ በቃ ብቻ አይደለም ያለው። ሀሳብሽንም ጨምረሽ ጨነሽ በጣም ነው እኮ የሚከብደው። ምን ይዣገር? የለ ግባ የሚለውን ሀሳብ ጨምሬበት ነው። እውነትሽን ነው። በየጊዜው ይሄ ሻንጣ መቼ ነው ጎሎ የሚያልቅ? ወይኔ ምሬት። ምን አለበት እዚህ ቤት ግን እንዴት ነው የተመረራችሁ? እንደ ጎ- አይጎልም

ሲወጣ የወጪ ሲገባ ደግሞ የገቢ ማለት አለባት አይደለም። ከአሜሪካ ከዚህ ከመገናኛ እንኳን ቢመጣ እንደ አቅሙ የሆነች ነገር ል አድርጎ ነው መምጣት ያለበት አይደል? ቅድም አንቺ ከመገናኛ ስትመጪ ምን አመጣሽ ነው? እኔ መገናኛ አይደለም የሄድኩት እዚህ አቢ ጋር ነው። አቢ ሱቅ ደግሞ ከሳሙና ውጭ ምን ላመጣ እችላለሁ? እንደ አቅሚቲ እንደ አቅሚቲ ሳሙና ይመጠቻለ ኧረ፣ በስመ አብ እኔ ሆን ግን ብሩን ነው እንጂ የምሰጣቸው ምንም ዕቃ ሾፕ አድርጌ ትሸክም የሚመጣው ነገር የለም። ሲቀጥል ደግሞ ባይወዱት ብር አሁን ነው። በፊት አንድ ሰው ወዶሽ አክብሮሽ ይዞልሽ የመጣውን ነገር ቢሰፋሽም ሆኖኛል ቢጠብሽም ሆኖኛል። ባቶጁ ወድጃዋለው ነው መጥቶ ምክንያቱም ያ ሰው አክብሮሽ ወዶሽ እስካመጣ ድረስ ስጦታ እስከሆነ ድረስ መናቃት ይችላል። እኔ አስቴሪ ከዛ ድረስ ተሸክሞ መቶ ማልወደውን ነገር ማልጠቀምበትን ነገር ከሚያመጣልኝ ብሩም ቢሰጠኝ ነው እንጂ የሚወደኝ ደስ የሚለኝ። ያቢ ያቢ፣ በእውነት እኔ ግን ለሰው ሾፕ ማድረግ እንዴት እንደሚያስደስተኝ ሎክ ሎክ ሎክ ልብስ ቲሸርት አያምርም? ለብሩክ ያመጣውለት እኮ ነው

የተጫጫሰ ቡና ችዬ ሲያምር፣ በናቱ። እኔ እኮ ከዛሬ ነገ መች ነው እንደ ሲያጫጭሽ ቡና ማፈላላት ምንም አለመች አለኝ። ይኸው ከመጣሽ ጀምሮ ዛሬ ነገ ስ ይኸው፣ ዛሬ የዶሮ አይን የሆነች ቡና ነው ያፈላሁልሽ። ቁጭ ብለሽ ትጠጫለሽ። ታ ታድዬ፣ እውነት እኔ ጠቅላ መጣ እስከተባለ ጀምሮ አስቴር ጠላችሁኝ እያልኩ ነበር። ቴንኪ፣ የእኔ ቆንጆ። ኧረ የምን ምስጋና ያስፈልገዋል? ችዬ፣ እንኳን ቡና ዶሮ ነው ማፈላልሽ

አሁን በዚህ ጊዜ ማን ለማ ምን ይሰጣል ብለሽ አይቺ እንዴ። መቼም እነዚህ ሰዎች ብዙ ነገር የሆኑልሽ እና ያደረጉልሽ ሆን አለባቸው። መ ራስዬ፣ እኔ ስላደረጉልኝም ስለሆኑልኝም አይደለም እቃ የማመጣላቸው ማለት በቃ በህይወቴ ውስጥ ቦታ ያላቸው እና ያስፈልጋቸዋል ብዬ ያመንኳቸው ሰዎች ናቸው። ምን ማለት ነው። በጣም ብዙ ያደረጉልኝና ምንም ያላመጣሁላቸው ሰዎች ይበልጣሉ። እሱን አጥርሽ ለምን በቃ ለራሳቸው የሚያስፈልጋቸው ነገር ሁሉ በራሳቸው አቅም ማድረግ የሚችሉ ስለሆኑ ነው። አስቱዬ እንደው ግን ቴንክ አስቱዬ። ቢሆንም ግን ችዬ ይሉኝታ ያለው ሰው ቀባሪ አያጣም ትል ነበር አያቴ። እንደ ያንቺ አያት ምን ይሆን ያላሉት በእናትሽ። አይ ችዬ ይሉኝታማ ትጭ ችዬ ስልኬን ታውቂዋለሽ አይደለ? ስልክሽ ምን ያልሆነው ነገር አለች? ችዬ እስክሪኑ አይሰራም፣ ድምፅ አይቀርጽ፣ ቪዲዮ አይቀርጽ። ምንም እኮ የለውም፣ ስልክ ነው ለማለት ራሱ ይከብዳል። ምንም የለውም። ይኸው አሁን ቲክቶክ መቅረጽ ራሱ አቆምኩኝ ኩም በስልኬ የተነሳ ደግሞ አይፎን ምንድን ለቪዲዮ ጥሩ ነው አሉ ለካሜራ ለካሜራማ አይ ሪሊ ቲንክ ሳምሰንግ የተሻለ እንደሆነ፣ ብዙ ሰው በዛ ነው የሚለው። አስቶ የዶሮ አይ ነው ይሄ ነው። ቀጭን እኮ ነው። ውሃ ዶሮ እኮ የወፈረው ዋጋው ብቻ አይ ነው አከስተ ቀጠለ። ወይኔ በእናት ሽክርብ ቡና ጨምሪበትን፣ ሁለተኛውን ጠጣለው። ይሄ ውሃ ነው። ምን እያሰብሽ ነው? ግን ነው ባዶ ጀበና አሁን ተደሹ ነው። አይ ሀና እንዴት ነሽ? ግቢ። ሰላም ነው? እንዴት ነሽ? ምን ልርዳሽ? ትላንት የተውኔቱን ፈተና ስፈተን ትንሽ አሞኝ ነበር እና እና በምትወደው ነገር ለምትችል፣ እንደገና ልፈተ ፈተናው ከመጀመሩ በፊት እኮ ከጓደኞች ጋር ሲሳሳቂ አይቼሻለሁ። ልክ ፈተናው ሊጀመር ሲል ያመመኝ። እንዴ ሃና አንድ እንኳን ዲያሎግ በቅጡ ማለት እኮ አልቻልሽም። ይሄ ደግሞ በደንብ እንዳላጠናሽ፣ እንዳልተዘጋጀሽ ያሳያል። ለምን ደምትዋሹ ቲቸር፣ በእናትክ። ይኸውልሽ አታቂኝም ማለት ነው። የእኔ ተማሪ ከሆንሽ ፀባይም በደንብ ማወቅ አለብሽ። እኔ ላልተጋ ተማሪ ላላጠና ተማሪ ዜሮ ነጥብ አምስት ማርክ አልጨምርም። አረት በምትወደው ነገር ለምን? እኔ እኮ ማርክ ጨምርልኝ አይደለም ያልኩ። እንደገና አልፈተ አሁን ውጭልኝ፣ ክላስ እየረፈደብኝ ነው። እባክሽን አንገት በመድፋት ምንም የሚጨምር ነገር የለም። አና እኔ እኮ የአባቴ ነገር አሳስቦኝ ነው። መቼስ አባትሽ ጎበዝ እንድትሆኝ ነው እንጂ ማርክ እየተጨመረ እንድታልፍ አይፈልጉም። እሱ ጎበዝ እንደሆንኩ ነው የሚያውቀው። በዚህ አመት ከወደኩ በጣም ያዝናል፣ ይከፋብኛል። የእኔን መመረቅ ሁሌ ነው የሚያወራው። እንዴት ብዬ እንደምነግሩ አላውቅም ሁሉም ተማሪ እኮ መመረቁን የሚፈልጉ ወላጆች አሉት። አሁን በቃ ጊዜ አንውሰድ ባክሽ ውጭልኝ። ቲቸር በእናትክ አባቴን አላሳዝነው፣ አንድ እድል ብቻ ስጠኝ። በዚህ እድሜው ማረፍ ሲገባው ሌብረሪስት ሆኖ ነው እኔን እያስተማረኝ ያለው። አባትሽ ቤተ መጽሐፍ ውስጥ ነው እንደሚሰሩት? አዎ። እዚህ ግቢ? እኛ ግቢ። አዎ። ማን ነው ስማቸው? አማረ እ አማረ አቶ አማሪ፣ አንቺ አባት ናቸው እባክሽ፣ ውጭ ልኝ እሺ እንዳልከኝ ነው የምቆጥረው። ታውቀዋለህ

በጣም ነው የምትወጪው። ምን አይነት ጥያቄ ነው? በአንቺ ቦታ የሳስበው እንደ ሟሟዬ አይነት እህት ብትኖሪ በጣም ነው የምወዳት። እኔ ደግሞ ባንቺ ቦታ ሆኜ የሳስበው እንደ ሀረጋ አይነት እናት ብትኖሪ በጣም ነው የምወዳት። እህት ሲሆን ግን አይ ቲንክ ኢትስ ዲፍረንት። እኔንም ቢሆን ልክ እንዳንቺ እንደ ልጇ ነው የምትንከባከበኝ። ግን ቹቺ ሁለቷ በዝቶ ብሻል አንቺ ልጅ አምሻል! እንዴ ሺዝ ማይ ሲስተር እኮ የምን ነው የምታወሪው? አይ ላይክ ዩ አር ላኪ ቱ ሃቭ ሄር። እውነት ነው። እሷን ብትሆን እኔ ያለዋት እሱን አትርሽ ነው ስሪ እና አሳይመንቱን ለመስራት ዳውንሎድ ማድረግ ያለብኝ ነገር አለ። ምንድን ነው አሳይመንት? የሆነ ዶክመንተሪ መስራት ነበረብኝ፣ ግን አሁን ሳስበው መስራት አልችልም። ለምን? ብኮዝ ኦፍ ማይ ፎን ስ ሮግ ዩ ፎን ኤቭሪቲንግ ካሜራ አይሰራም፣ ስፔስ፣ ባትሪ፣ ምንም ሁሉም ነገር በቃ እና ላፕቶፕሽ ለምን አትጠቀሚ? በሱማ የሆነ መቀረጽ ያለበት ነገር አለ ኦኬ በእኔ ወይ በሀረግ ስልክ መጠቀም ትችያለሽ። እስከ መቼ በሰው ስልክ ስራለ? ነገስ ነገስ? አዎ ዛሬ እንጂ እንተጠቀምኩኝ አይደለ፣ ነገ ከነገ ወዲያ ሰው ማስቸገር ነው የሚሆነው አይደለ? ተይው በቃ። እንደውም ማማዬን አይፎን ይፎን ግዥልኝ ላታለ አይደል? እውነትሽ ነው። አውሱኝ ማለት እንጂ ግዙልኝ ማለት ማስቸገር አይደለም። ያብዬ ኔ ቆንጆ፣ ዩር ሻርፕ እኮ ስማርት ገርል ችይ ቅባቱን ተቀባሽ። ውዬ የቀበች ብዙ እኮ አልፈልግም ነበር። ቆይ አልጋ ላይ የነበረውን ልብስ ጥብጥባል ልሻለ ወይ አስቴር ደግሞ እኔ ልብሴን ሰው ሲያጥብልኝ እንደማልወድ ታውቂው የለ እንዴ? እረ ችዬ አሁን ይሄን የመሰለ አለንጋ ጣት ፊት ሲያጥብ እንጂ ልብስ ሲያጥብ ያምርበታል። ይሄው ለልብሱ ይሄ ያለ ይሄ ለፊት አይደለም። ለምን ነበር እስከ ዛሬ ድረስ የሚያጥበው? ኤንዌይስ ለአሁኑ በጣም አመሰግናለሁ አስዬ። ሌላ ጊዜ ግን እኔን ሳትጠይቂኝ ምንም ነገር አታድርጊ በእናትሽ እሺ? ችችይ እንደው ውለታ ይበዛብኛል ብለሽ ነው አይደለ? ውለታ ነው እንዴ? አላወክሙካሴ ውለታም ቢሆን ደግሞ ሁሉም ውለታ ብድር አይደለም። አይከብድም። መከፈል ያለበትማ ከብድር በላይ ውለታ። ኖቾችዬ እ በጣም ነው የምፈልገው እ በጣም በጣም ነው የምፈልገው። ኧረ ችግር የለውም። በጣም ደስ ይለኛል። ኧረ ችግር የለውም። መላ እንፈልጋለን። ችግር የለውም። ዋናው ይገኝ እንጂ እሺ ደስ ብሎኛል በጣም እሺ። ወይኔ ኮንግራቹሌሽን! ስራ ምን ምን ተገኝልህ? ምን አይነት ስራ ነው? የኦንላይን ስራ ነው አሉ። ኦንላይን ብዙ ሰዓት በሰራሽ ቁጥር በጣም ብዙ ብር ታገኛለሽ። ግን መስራት አልችልም እንዲህ ዋና ቴዲ ስልክ ያስፈልጋላችሁ። እሱ ስልክ ደግሞ ያስቸግራላችሁ። ውድ ቢያን ኢንቨስትመንት ግዛና ና ከዛ በኋላ ላለው ለስራ ይሆናል። ደግሞ ኬት አምጥቼ ነው የሚገዛው። ስራ ልጀምር ስለሆነ ጣጣ አያጣኝ። ኧረ ቴዲ እንደሱ አታማር። ዋናው ስራው መገኘቱ ነው። ደግሞ እኮ ነው ዋናው ስራው መገኘቱ አይደል አስበል ስራው ከተጀመረ በኋላ በየጊዜው ስልክ ካልሰጣችሁ ስልክ ካልሰጣችሁኝ፣ እያልኩ ሳስቸግር እና ገዙልኝ ነው አልኩ ቹ ወጣኝ እ ወጣ እየሰማነ ወጣ ህቁ እኔ እንደሆነ እየጀመርክ ለምትተወው ስራ አምስት ሳንቲም አንድ አንድ ብር አላወጣም። ምን ማለት ነው? ምን ማለት አለው? በየጊዜው አንተ ስራ ሰራለሁ ትላለህ ገንዘብ እያስወጣህን፣ ስራውን ታውቀዋለህ እያስወጣህን። አንቺ የት ያወጣሽን ነው? በገንዘብ ባታወጣ ሀሳብ ስታዋጣ ነው የኖረችው አይደል እንዴ? ቹቺ እኔን፣ አታይኝም ለስራ ካለኝ ፍቅር የተነሳ ይኸውልሽ፣ በዛች ደንቆሮ ስልክ ነው ቪዲዮ እየቀረጽኩ መለቅ። አንዱ ኮመንት ላይ ምን ቢለኝ፣ ጥሩ ነው ያንቺን ቪዲዮ እኮ እንደ ሬዲዮ ድራማ ድምፁን እሰማዋለሁ እንጂ ቪዲዮ ላላየውም አላለኝም። አች ልጆ አንተ እራስህ ምን ገና ለገና ስልኩ ይሰጠኛል ብለህ ስራ አገኘው ምናምን ትላለህ። ታያለሽ እንዴት ብዬሽ በይሉኝ ተይዣት ስልኩን እንደምቀበለው አሳይሻል። አንቺ ብቻ በጉዳይ ላይ እንደ አድርጎ ዝም ብጥልቅ አትበይብኝ፣ እናያለን። ምናፍቅ ታውቃላችሁ፣ አዲስ ስልክ ይሉኝታ። ሊፍት የሚሰጡኝ አንድ ሰው እየነበሩ እና ባገኙ ቁጥር ስለልጃቸው ነው የሚነግሩ፣ እንዴት እንደሚወዷት እንዴት እንደሚጓጉላት፣ የነገ ተስፋቸው እሷ ላይ እንደሆነ፣ በዚህ ላይ ካለናት እንዳሳደጓት በጣም ምስኪን ናቸው። አሁን አሁንማ በጣም ነው የሚያሳዝኑኝ። ይበቃ እኔ እራሱ ካልያዙ አይሄዱም። ልጃቸው ተማሪ ብትሆንስ ምን ሆናለች? ትናንት ፈተና አስፈትናት ወደቀች። ኮንቲኒንስ አሰስመንቷ በጣም ደካማ ነው። ስለዚህ ቢሮ የመጣ ለቀሰች። የእኔም ባህሪ ደግሞ ታውቁታላችሁ ሶ ዳግመኛ ልፈትናት አልችልም። በኋላ እሳቸው ልጅ እንደሆነች ነገረች እና እናማ እና ምን አለው እንዴ የቆምኩበት ባህሪው በአንድ በኩል ይሉኝታ፣ ደግሞ በሌላ በኩል መሀል ላይ አድርጎኛል። እንዴት ተስፍሽ አባቷን ስለምታውቃቸው ልታሳልፋት እያስብክ እንዳይሆን ብቻ እና ታዲያ ሁሌ በግሉ ያሸቅጥጥ የታክሲ ስኬት ይበጣል። ይሄ ደግሞ ምን ሆኗል? በሽተኛ ነው እንዴ? ቹ ይሉኝታ ያዘኝ። ሰውየው በጣም ነው የሚያሳዝኑት ተስፍሽ። አንድ ድልማ ልሰጣት ይከባል። አይደለም ተስፍሽ፣ የምር ስራ ልቀቅ። ለይሉኝታ ብለህ ብቆ ያልሆነ ሰው ብቁናት ከምትል ስራህን ብትለቅ ይሻልሃል። ኧረ ችቹ፣ ደግሞ እኮ ዛሬ ብቆ ያልሆነችን ለይሉኝታ ብለህ ብታሳልፋት ነገ ህይወት ትጥላታለች፣ አይቀርላት። ኧረ ችቹ፣ አይሆንም። እንደ አንዳንዴም እኮ ጥሩ ላረግልሽ፣ ሰው ለምታከብሪ ሰው ባትፈልጊም በይሉኝታ ተጠምደሽ የሆነ ነገር ልታደርጊ ትችያለሽ። ራስን ችላ አወራ ሰውዬ እኔ አላደርግም። እኔን ከዚህ ውስጥ አውጣችሁ እንደ እኔ የሚጨምረኝ አልኩኝ። እንደ እሱማ እንደማታደርጊው በደንብ ገባ። እኔም እኮ አድርጊው አላቅም። በእውነት በጣም ግራ ነው የገባኝ። ሰውየውን ባላቃቸው ኑሮ እያልኩ ነው። ተስሺ ምንም ግራ የሚያገባ ነገር የለም። እንኳን ለይሉኝታ፣ ለምንም ነገር ስትል ከፕሪንስፕል ፈቅ ማለት የለብንም። አይ ችቹ፣ እኔ ያለሁበት ቦታ ብትሆኚ እንደዚህ አትይኝ ነበር። ደነ ምት አንቺ ቤረካኮ ስለሆነች ነው እንደዚህ የምትይው። ሆነች እኛ ሀገር በይሉኝታ ጥበብ ነው ተሳስረንና ተዋደን። ምንነእበዛ ላይ ቢሰጣት ምን ችግር አለ? አይቀነስበት ከኪሱ ካልተቀነሰበት ምን ችግር አለ? ቢሰጣት ምን ችግር አለ? ምን ችግር አለ? እስቲ ይሉኝታ አይኑርህ አንተ እንኳን እስቲ እፈር። ወይኔ ምን ችግር አለ? የለኝም አይደል እንደ ይሄ ልጅ አዝናለሁ እና፣ ብረዳሽ ደስ ይለኝ ነበር፣ ግን ከስብዕናዬ ጋር ይጋጫል። ስለዚህ አባትሽን ለማስደሰት የሚቀጥለው ዓመት በደንብ ጠንክረሽ ስሪ። ኧረ እኔ እራሴ ነኝ የሚያስለቅቀው። አስለቀቄ ልብ የለም። እያስለቀቅን እንቀባለን፣ የቀባን እናስለቅቅሻለን። ሂድ። እማክሪውን ቀደሙኝ። ጥፍሬን ልትሰራልኝ እንጂ ይልቅ ይግራ ይምቀኝ የምትሄጂው ውሃ እንኳን የምጠጣበት እጄን ላይ ነው የምጠጣልሽ። ማነው ማጠጣሽ? መጣሁ። እሺ። ኧረ ዛሬ እዚህ ቤት ትናንት ቶሎ ቶሎ በል እንጂ ውሀውን ቶሎ በል ቶሎ በል እንጂ አንተ እንደ እንደ ሰበርከው። ምን እ ስልኩ ቴዲ ነው በይ። ውይ ውይ ውይ! እኔ ልደፋል። እጄ እምበጄ። ምን አለ ለአንተ? ምንድን ነው እጄ እምትለው? አስቀምጠው። ማነው ያንተ ያደረገው? ቁጭ አድርገው፣ ቁጭ አድርገው አትሰበርም አይደለች፣ አስቀምጠው በቃ አስቀምጠው። በእናትህ ያ ደቡል እኮ ነው። ስንት ቀን ደውዬ ናና ውሰድ ብየዋለሁ ይሄም ስራ ሆነበት አይደል? አይፎን 16 ደቡል ለሚባል ሰው? አዎ ለደቡል። ይልቅ ደውልለት በእናትህ እንጂ። ለካ አይፎን ሲሉ ነበር። ይሄ ሁሉ እንክብካቤ ምን ይመስላሉ። በእናትህ በእናትህ ውሃውን ክፈትና ስጠኝ ልጠጣበት። ደቦ ሊፈትንሽ አንተ እረ አይፎን ያመጣብህ ጉድ